በዛሬ ፕሮግራም የምነግራችሁ በቀላሉ በቤታችሁ የምታዘጋጁት ነገር ግን ከበርካታ ህመሞች ጋር ተያይዞ እጅግ በጣም ድንቅ ፈውስ የሚሆናችሁን አንድ ውህድ ይዤላችሁ መጥቻለሁ። ይሄ ውህድ ምንድን ነው? ከምን ይዘጋጃል? ጠቀሜታው ምን ያህል ነው? መቼ ብንወስደው መልካም ነው? የሚሉትን ነገሮች ሁሉ አያይዤ በዚህ ቪዲዮ እነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ፍናይ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሄደው ደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይ ሼር አድርጋችሁ ብዙዎች ጋር እንዲደርስ እና እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ይህን ውህድ ለማዘጋጀት የሚያስፈልጉ ነገሮችን ልንገራችሁ። አራት ዋነኛ ነገሮች እንጠቀማለን። አንደኛው ቀረፋ ነው የምንጠቀመው የቀረፋ ዱቄት ታዘጋጃላችሁ። ሌላው የአፕላቼቶ ወይንም አፕል ሳይደር ቪነገር እንጠቀማለን። ሌላኛው ሎሚ እንጠቀማለን። እንደዚሁም ውሃ ውሃ፣ ሎሚ፣ የአፕላቼቶ፣ ቀረፋ እነዚህን አራት ነገሮች አዋህደን የምንሰራው ውህድ ነው ከበርካታ ህመሞች ጋር ተያይዞ ትልቅ ፈውስም የሚሆነን። አዘገጃጀቱ እንዴት ነው የሚለውን ነገር ስንመለከት በመጀመሪያ አንድ ብርጭቆ ውሃ ታዘጋጃላችሁ። እዛ ያዘጋጃችሁት አንድ ብርጭቆ ውሃ ስር ሩብ የሻይ ማንካ የሚሆን የቀረፋ ዱቄት ትጨምሩበታላችሁ። እንደዚሁም አንድ የሻይ ማንካ የሚሆን የአፕላቼቶ ትጨምራላችሁ። ከዛ ሁለት የሻይ ማንካ የሚሆን የሎሚ ውሃ ትጨምሩበታላችሁ። ይሄንን አንድ ላይ አዋህዳችሁ መውሰድ ነው። ይሄን በባዶ ሆዳችሁ ጠዋት ጠዋት መውሰድ አለባችሁ። በሳምንት ሶስት ቀን ከወሰዳችሁት ይበቃል። በሳምንት ሶስት ቀን ጠዋት በባዶ ሆዳችሁ አሁን የነገርኳችሁን ውህድ አንድ ላይ አርጋችሁ አዋህዳችሁ መውሰድ። ታዲያ እነዚህን ነገሮች አዋህደን መውሰዳችን ምንድን ነው ጠቀሜታው የሚለው ወደ ጥቅሙ እንግባ። አንደኛውና ዋነኛው ጠቀሜታ ከስኳር ህመም ጋር ተያይዞ በተለይ በተለይ አንደኛ ነገር ለስኳር ህመምተኞች የተረጋጋ የስኳር መጠን ላይ እንድትሆኑ ያስችላል። እንደዚሁም ደግሞ የስኳር ህመም የሌለባችሁ የስኳር ህመምን ለመከላከል ያስችላል። ምክንያቱም ኢንሱሊንን በከፍተኛ ሁኔታ ያስተካክላል። ይህ በተለይ የስኳር መጠን እንዲስተካከል ያደርጋል። በየጊዜው ስኳራችሁ ከፍ ዝቅ እያለ የምትቸገሩ፣ በስኳር ህመም የምትሰቃዩ፣ የስኳር መድኃኒት የምትወስዱ እንደዚህ አይነት ችግሮች ካለባችሁ፣ ከኢንሱሊን ምርት ጋር የተያያዘ ችግር ካለባችሁ ይህን ውህድ በሳምንት ሶስት ቀን ብትወስዱ የስኳር መጠናችሁን በማስተካከል የኢንሱሊን ምርትን በማስተካከል የግሉኮስ መጠናችሁን በማስተካከል ሰውነት ላይ ያለ ስኳር እየተረጋጋ እንዲሆን ያደርጋል። ስለዚህ ከስኳር ህመም ጋር በተያያዘ ትልቅ ፈውስ ይሆናችኋል። ሌላኛው ይሄ ውህድ ከፍተኛ ቫይታሚን ሲ እናገኝበታለን። ይሄ ደግሞ በሽታ የመከላከል አቅማችሁን ያሻሽላል። ይሄ በተለይ በየጊዜው በጥቃቅን ህዋሳት የሚፈጠሩ ህመሞች የሚያስቸግራችሁ አሁን ጉንፋን፣ ሳል፣ ራስ ምታት፣ የመተንፈሻ አካል ችግሮች እንደዚህ አይነት ነገሮች ካለባችሁ ይሄንን ውህድ በነገርኳችሁ መንገድ አዘጋጅታችሁ ውሰዱ። ይሄ ውህድ በቫይታሚን ሲ የበለጸገ ስለሆነ ከፍተኛ በሽታ የመከላከል አቅምን የማሻሻል እድል አለው። ይሄም በትናንሽ ህዋሳቶች በየጊዜው እንዳትታመሙ መከላከል ስራን ይሰራል። የሰውነትን በሽታ የመከላከል አቅም በከፍተኛ ሁኔታ ያሻሽልላችኋል። ሌላኛው የኮላጅን ምርት እንዲጨምር ያደርጋል። ይሄ ከዚህ ቀደም ነግራቸኋለሁ። ኮላጅን በተለይ ለቆዳ እጅግ በጣም አስፈላጊ ነው። በተዘዋዋሪ ይሄ ውህድ የቆዳችንን ውበት የቆዳችንን ጤንነት ለመጠበቅ ትልቅ አስተዋጽኦ ያደርጋል ማለት ነው። አንደኛ ነገር ያለ ዕድሜ እንዳታረጁ ያደርጋል። አሁን ቆዳችሁ ያለ እድሜያችሁ እንዳይሸበሸብ እንዳያረጅ ገና በወጣትነት እድሜያችሁ ግርጅፍ ያለ የትልቅ ሰው መልክ እንዳይኖራችሁ ያደርጋል። ሁሌም የወጣትነት የልጅነት መልካችሁን ውበታችሁን ይዛችሁ እንድትቆዩ ያደርጋል። ከዛ ባለፈ በዚህ በቆዳ ላይ የሚፈጠሩ ችግሮች ካሉ እንደ ብጉር ሽፍታዎች፣ ጥቋቁር ነጠብጣብ፣ እንዲህ አይነት የቆዳ ውበታችሁን ያጠፉ ነገሮች ካሉ እነዛ ከቆዳችሁ ላይ እንዲወገዱ በማድረግ ጥርት ያለ ያማረ ቆዳ እንዲኖር ያደርጋል። ለቆዳም ልስላሴ ይሰጣል። በነገራችን ላይ ቆዳችሁ ነጭ የሆነ እየገረጣ፣ ይሄ ወዙ እየጠፋ ካስቸግራችሁ ይሄንን ውህድ መጠቀም ተፈጥሮዊ የቆዳ ወዛችሁ፣ ልስላሴያችሁ፣ ጥንካሬያችሁ እንዲመጣ ያደርጋል። በአጠቃላይ ከቆዳ ጋር ተያይዞ ትልቅ ጠቀሜታ አለው። ሌላኛው ይሄ ውህድ ትልቁ ጠቀሜታው ሰውነታችን ላይ አይረን በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ ማለት ምንድን ነው? የደም ማነስን ይከላከላል ማለት ነው። እዚህ ጋር አኒሚያ ወይንም የደም ማነስ ላለባችሁ ሰዎች እጅግ በጣም ትልቅ እገዛ ያደርግላቸዋል። ከዚህ ቀደም ስለ ደም ማነስ ራሱን ችሎ ቪዲዮ ሰርቼላችሁ ነበር። እዛ ላይ ምን ብያችሁ ነበር? የደም ማነስ የሚከሰተው በዋናነት የአይረን ማነስ ሲኖር ነው ብያቸዋለሁ። ምክንያቱም ለቀይ የደም ሴል ምርት ትልቁን ሚና የሚጫወት አይረን ነው። ሰውነት ላይ አይረን በሚቀንስ ጊዜ የቀይ ደምሴል ምርት ይቀንሳል፣ ተያይዞ የደም ማነስ ይፈጠራል ማለት ነው። ታዲያ ይሄን ውህድ ስትወስዱ ሰውነታችሁ ላይ አይረን እየጨመረ እንዲሄድ ያደርጋል፣ የቀይ ደምሴል ምርት እየጨመረ እንዲሄድ ያደርጋል። በተዘዋዋሪ የደም ማነስን በከፍተኛ ሁኔታ ይከላከልላችኋል ማለት ነው። ሌላው ከዚህ ከጠጠሮች ጋር ተያይዞ በተለይ በተለይ የሐሞት ጠጠር፣ የኩላሊት ጠጠር እንደዚህ አይነት ነገሮችን ሁለት ግልጋሎት ይሰጣል። አንደኛ ነገር ሲጀመር ለሐሞት ጠጠር ለኩላሊት ጠጠር እንዳትጋለጡ የመከላከል ስራን በከፍተኛ ሁኔታ ይሰራል። ካለባችሁ ደግሞ በሕክምናም የሐሞት ጠጠር አለባችሁ የኩላሊት ጠጠር አለባችሁ ከተባላችሁ ይሄንን ውህድ በሳምንት ሶስት ቀን እንደነገርኳችሁ ጠዋት ጠዋት በባዶ ሆዳችሁ ውሰዱ። ይሄ እነዚህ ጠጠሮች የሐሞት ጠጠር የኩላሊት ጠጠር እየተሰባበረ በሽንት መልክ ከሰውነታችሁ እንዲወገድ ያደርጋል። በጤናማ መንገድ ጠጠሮችን ከሰውነታችሁ ላይ ለማስወገድ ይረዳችኋል። ስለዚህ ከዚህ ከጠጠር ጋር በተያያዘ ትልቅ እገዛን እንደሚያደርግ ልታውቁ ይገባል። ሌላው ክብደትን ለመቀነስ ነው። በተለይ በተለይ ቦዲ ማስ ኢንዴክሳችሁ ጤናማ ካልሆነ ከፍተኛ ክብደት ሰውነታችሁ ላይ ካለ ቦርጭ፣ ውፍረት ካለባችሁ እንደዚህ አይነት ነገሮችን ለመቅረፍ ይህንን ውህድ መውሰድ ትልቅ መፍትሄ ይሆናል። እዚህ ጋር ግን በደንብ ማወቅ ያለባችሁ የአካል ብቃት እንቅስቃሴ ሳታደርጉ፣ አመጋገብን ሳታስተካክሉ ዝም ብላችሁ ቁጭ ብላችሁ ይሄን ውህድ ስለጠጣችሁ ብቻ ቦርጭ ታጠፋላችሁ፣ ክብደት ትቀንሳላችሁ ማለት አይደለም። ነገር ግን አሁን የአካል ብቃት እንቅስቃሴ እያደረጋችሁ አመጋገባችሁን አስተካክላችሁ ጎን ለጎን ደግሞ ይህንን ውህድ ጠዋት ጠዋት በባዶ ሆድ ብትወስዱ በፍጥነት ሆድ አካባቢ የተከማቸ ስብ እንዲቀንስ ያደርጋል። የሰውነት ውፍረት ክብደት እንዲቀንስ ያደርጋል። የተስተካከለ ተክለ ሰውነት እንዲኖር፣ የተስተካከለ ቦዲማስ ኢንዴክስ እንዲኖራችሁ ያደርጋል። ስለዚህ ከዚህ ከክብደት ከውፍረትም ጋር ተያይዞ የራሱ የሆነ እገዛን ያደርጋል ማለት ነው። እንግዲህ እነዚህን ሁሉ ያየናቸው በጣም ለሰውነት ጠቃሚ የሆኑ ግልጋሎቶች የሚሰጠን ይሄ ከላይ የነገርኳችሁ ውህድ ነው። ቀረፋን፣ የአፕላቼቶን፣ ሎሚንና ውሃን በነገርኳችሁ መንገድ በአንድ ብርጭቆ ውሃ በነገርኳችሁ መጠን ልክ ሩብ ማንካ የቀረፋ ዱቄት አንድ የሻይ ማንካ ያፕላቸው ሁለት የሻይ ማንካ ሎሚ እየጨመራችሁ በሳምንት ሶስት ቀን ጠዋጧት ጠዋት በባዶ ሆድ በመውሰድ ይሄን ጠቀሜታ ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚህ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ